ደዳችሁ የሰአዲ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ እስኪ ትንሽ ቆይታ ይኖረናል ማለት ነው። በተለይ ደግሞ ዩትዩብ ለምሰሩ ልጆች ይጠቅማችኋል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ ማለት ነው። እናም እኔ እስካሁን ዩትዩብ ያው አንዳንድ ጊዜ እሰራለሁ፣ አንዳንድ ጊዜም ደግሞ ሳይመቸኝ ሲቀር ብዙ አልሰራም እና ግን እንደዛም ሆኖ ያው የቆጠረውን ወይም ደግሞ እስካሁን የሰራውትን ብር አብረን የምናየው ይሆናል። ዩቲዩብ ያው መክፈል ከጀመረ ቆይተዋል፣ ግን ብዙም እየሰራውበት አይደለም። እስኪ ያለውን ዞሮ አሳያቸዋለሁ ማለት ነው እስካሁን የተጠራቀመውን። እናም ቀጥታ የምንሄደው ወደ ዩቲዩብ ስቱዲዮ ላይ ነው። ይቺ አፕሊኬሽን ልትኖራችሁ ግድ ነው። እዚህ ላይ እንገባለን። እንደምትመለከቱት ሰብስክራይብ ያሳየኛል። ከዛ ቪው እና ሰብስክራይቡ የሰራሁበት ብር፣ እንደገና ሰዓቱ ምናምን ያሳየኛል ማለት ነው። እዚህ ቀጥታ ሄደው እዚህ የዶላር ምልክት ዋንችን እንነካት እና አሁንም መልሰን እዚህ አንድ ጊዜ እንነካዋለን። ከዚያም በኋላ እንደዚህ ያመጣልኛል ማለት ነው። በሰባት ቀን የሰራችሁትን ለማየት ይሄው ሶስት ብር ከ14 ሳንቲም ነው የሰራሁት። በ28 ቀን ከሆነ ደግሞ 14 ነው። በሶስት ወር እያለ እንደዚህ ያመጣላችኋል ማለት ነው። አልሞ ይሄም በአጠቃላይ ግን የሰራሁትን ሳሳያችሁ፣ እኔ ላይፍ ታይም የምትለዋን እዚህ ነካት አለሁኝ። እንደምትመለከቱት በአጠቃላይ ዩቲዩብ መክፈል ከጀመረ ሰዓት ጀምሮ የተሰራው ይሄ ነው ማለት ነው ስድስት መቶ ስልሳ አምስት ነጥብ 63 ዶላር ማለት ነው። በቀላሉ 665 ዶላር ሰርቻለሁ ማለት ነው። ይህ ሁሉ ደግሞ ወደ አካውንቴ ታልኮልኛል፣ ደርሶኛል ማለት ነው እና በየወሩ 10ም 11ም 12ም ከዛም በላይም የሚመጣ አለ እንዴ ሰራችሁበት ያኔ እንደቆጠረላችሁ ነው በእርግጥ የሚመጣው እናም ደግሞ አካውንት ምናምን እስኪ እንዴት እንደሚመጣ እንዴት እንደሆነ ያለውን ነገር አሳያችኋለሁ ማለት ነው። የዚህ ወር አሁን የወረደልኝ ሰባ ስድስት ነጥብ ስልሳ ሰባት ነው። እንደገና ደግሞ አሁን ኖቬምበር ወር አሁን እየሰራ ያለው ደግሞ አስር ዶኤሮ ደርሷል ማለት ነው እና ይሄ የሚከፍለው ደግሞ ሰባ ሲሞላ ይወርድላችኋል። በሀያ አንድ ሁልጊዜ ማለት ነው በየወሩ ሀያ አንድ ይወርዳል። እኔ ግን ይሄው አስር ደርሻለሁኝ። እስኪ እንትን ላይ ገብተን ደግሞ ጎግል ክሮም ላይ አሳያችኋለሁ ማለት ነው። ጎግል ክሮም ላይ እንሂድና ይሄ ነው ጎግል ክሮም። እናንተ ያው እኔ የጻኩት ስላለ ነው። እዚህ ላይ ምንድነው የምንጽፈው መሰላችሁ? አዲሰንስ ኤ ዲ ኤ አዲሰንስ አካውንት የሚለው ላይ እንገባለን ማለት ነው። ከዛ ምችን አንድ ጊዜ እንነካታለን። ከዛ ይሄን ሶስት ነጥብጣቦን አንድ ጊዜ እንነካዋለን። ፕራይሜት የሚለውን ኢንፎ ፕራይቬት ኢንፎ የምትለውን አንድ ጊዜ እንነካታለን። ከዚያም በኋላ እንደምትመለከቱት አሁን እኔ ጋ ይሄው ሰባ ስድስት ነጥብ ስልሳ ስድስቱን ልኮልኛል ማለት ነው። እንደምትመለከቱት ዘጠኝ ነው የላከልኝም ደግሞ ኖቬምበር ቲዮኒዋን ማለት ነው ኖቬምበር 21 ላይ ነው የላከልኝ ከዚያም በኋላ አሁን ይሄ የሚወርደው በዘጠኝ ደግሞ መልሶ እዛ ያሳየኋችሁ ተጠራሞ ደግሞ በዘጠኝ ወደ ጉግል አዲሰንስ ላይ እዚህ ይወርዳል ማለት ነው ከዛ ያጠራቅማል ይሄ ከሰባ በላይ ከሆነ በየወሩ በ21 በ21 ይልክላችኋል ማለት ነው 21 ቀን ማለት ነው እንትን የሚቆየው በዘጠኝ ደግሞ ወደ ጎግል ክሮሞ ላይ እንትን ይመጣል ከዚህ ደግሞ ሰባ ሲሞላ በአንድ ወር ውስጥ ራሱ ከሰባ በላይ ከዛም በላይ ብዙ ይሰራልና ከተሰራ የወርዳል ቀጥታ ማለት ነው። እና አሁን እኔ ይሄ ነው አካውንቴ ደግሞ እዚህ ይህንን ደግሞ እንደዚህ ማየት ይቻላል ማለት ነው። እስኪ ከተሰራበት በደንብ ይከፍላል። ያቸውት እስከ ዛሬ ሲሊክ የነበረው ምናምን ካልሞላ ደግሞ በቀጣይ ወር እንደዚሁ እየሞላ ነው እንትን የሚለው ይታያቸዋል። ይሄው እንደዚህ ነው። በነገራችን ላይ መክፈል እየጀመረው ሁለት ሺህ ሃያ ሁለት ላይ ነው ግን ብዙ አልሰራሁበትም። አልፎ አልፎ ስለሆነ በደንብ ያው ሰርቼበታለሁ አልልም። ግን አሪፍ ነው ምንም አይልም። ጠንክሬ ከሰራሁበት በደንብ ይከፍላል ማለት ነው። እና ይሄ ይመስላል አያችሁት። እና እናንተም ደግሞ ጠንክራችሁ ስሩ እላችኋለሁኝ። አዳዲስ ነገር ደሞ ካለ ሻላ ሻራ አደርግላችኋለሁ። ዩቲዩብ ለማንኛውም ያዋጣል፣ በደንብ ጠንክራችሁ ከሰራችሁበት ይጠቅማል። መጀመሩ ብቻ ሳይሆንም ደግሞ ጠንክሮ መስራትም ነው ዋናው ማለት ነው። ብዙ ልጆች አሁን እኛ ጋር የጀመሩ ልጆች ነበሩ ሁለት ሺህ ሀያ አንድ ላይ ግን እስካሁን ግማሹ የለም አይሰራበትም፣ ግማሹ በቃ ሁሉም በየእንትኑ ተበታትነዋል ማለት ነው። እና በደንብ እናንተም ጠንካራና ጎበዙ ናችሁ ከሰራችሁበት ምንም የማይሰራ ነገር የለም። ይሰራል፣ ይቻላል። ስራ ፈታችሁ ስራዬን ብላችሁ እራሱ ብትሰሩ ያዋጣል። ስራም እየሰራችሁ ደግሞ ጎን ለጎን ብትሰሩ ያዋጣል ማለት ነው። ዋናው አይዲያ ነው። አይዲያ ካላችሁ ሁሉም ነገር ቀላል ነው። በራሳችሁ ደግሞ መስራትን የሚያክል ነገር የለም። በራስ አይዲያ እና ብሽሩ ጠንክሩ እላችኋለሁኝ። እስካሁንም ደግሞ እኔጋ ለነበራችሁ ቤተሰቦቼ ከልብ አድርጌ አመሰግናለሁ። ጀዛኩም ላሁ ኸይር። እንሻአላ ከዚህም በኋላ ደግሞ አንዳንድ አሪፍ አሪፍ የሆኑ ቪዲዮዎችን ይጠማሉ ያልኩትን ሼር አድርጌላችኋለሁ ማለት ነው። እስከዚያውም ድረስ ደግሞ ያላችሁ በሰላማችሁ ብዝት በዝዝት ይበልልኝ። የመጀመርም ዓላማ የላችሁ ልጆች ካላችሁ ኮሜንት ላይ ያስቀምጡልኝ፣ በምችለው አቅም አግዛችኋለሁ ማለት ነው። እንሻላ እና ይህንን ይመስላል ቆይታችን። መልካም ቆይታ ይሆንላችሁ። ሰላሙ አሌኩም።